ወዶሻል ልቤ በቃ አትወጭም ከሀሳቤ፣ እያለ እንግዲህ ብሩኬ በትክታክ ፋፈሽ ድምቅ ብሎ መጥቷል ማለት ነው። ይህን ዘፈን መስፈን የነበረብን እኛ ነበርን። ከልባችንም ከሀሳባችንም አትጠፉ ብላችሁ በናፍቆት እናንተን በርበሩን እያየን እየጠበቅን ነው። ጨሪቃዎቻችን በጣም ናፍቃችሁናል። በሰላም በፍቅር ተመለሱልን። ነገሮቻችሁን ፈታችሁ በፍቅር እንደምትመጡልን ባለሙሉ ተስፋነን ማለት ነው። ዛሬ እንግዲህ ነገሮች ተስተካክሎ ይመጣሉ ብዬ ተስፋ አደርጋለሁ። ከፈጣሪ ጋራ እግዚአብሔር አምላክ በመካከላችሁ ያለውን ችግራችሁን ፈቶላችሁ ነገሮችን ሁሉ አስተካክሎላችሁ ወደ ፍቅራችሁ መልሷችሁ እንድትመጡ ነው የምንፈልገውና የእናንተን ፍቅር፣ የእናንተን አንድነት፣ ስኬታችሁን በትልቁ ነው የምንመኘውና በጣም ናፍቃችሁናል ነው የምላችሁ ጨሪቃዎቻችን ሆነን ለመናገር ለካ ሚዲያው ያለ ጨሪቃዎች አይደምቅም። ምን ይመስላል? ሚዲያው ራሱ ሲያስጠላ ማለት ነው። እውነት ለካ ጨሪቃዎች የሚዲያው ድምቀቶች፣ የሚዲያው አምባሳደሮች፣ የሚዲያው ምን ልበላቸው። ጨሪቃዎች ኮራቸው በቃ። እናንተን በክፉ የሚያይ ጠላት እውነት ፈጣሪ ይያዝላችሁ ጨሪቃዎቻችን እና ቅመም እንጂ ደግሞ ጭራሽ ጥፍት አለችብኝ ማለት ነው። በፊት በስትግራም የሆነ ነገር ታደርግ ነበር፣ ትክታክም የሆነ ጽሁፎች ታረግ ነበረ። አሁን ጭራሽ ምንም ነገር አታደርግም፣ ጸጥ ብላለች የኔ እናት፣ በቃ ራሷን እያዳመጠች ነው። እውነት ለመናገር ትናንትም አልመጡም ከትናንትና ወዳም አልመጡም። ያው እነሱ ከተረጋጉ ለራሳቸው ጊዜ ከሰጡ ነገሮችን ለማስተካከል ይረዳቸዋል ብዬ አስባለሁ። ምክንያቱም የሆነ ችግር ሲፈጠርባችሁ ለራሳችሁ ጊዜ ሰታችሁ ስታስቡ ራሳችሁን ስታዳምጡ ነገሮች ይስተካከላሉ ብዬ አስባለሁ እና ወደ ወደው በላው በላው ሲሆን ደግሞ ነገሮች እየተበላሹ አቅጣጫ እየቀየሩ ይመጣሉ እና እረፍት አድርገው ለራሳቸው ጊዜ ሰተው መምጣታቸው ደግሞ ጥሩ ነው ብዬ አስባለሁ እና ጨሪቃዎች መቼም አይለያዩም። ይታረቃሉ፣ ነገሮች ደግሞ ይስተካከላሉ ተደማምጠው ያለውን ነገር ደግሞ እንትን ብለው ፈተው በፍቅር ይመጡልናል ማለት ነው። ግን በጣም ናፍቀውኛል። እውነቴን ነው የምላችሁ። ለካ ሰው መውደድ፣ ሰው መልመድ፣ ሰው ማክበር በጣም ከባድ ነው። አስራ ሁለት ሰዓት ስትሆን እኮ በቃ ሁሉን ነገር እኮ ያስረሱናል። እውነቴን ነው የምላችሁ ከመድያም ጋር ተጨቃጭቄ የሆነ ከልጆችም ጋር ተጨቃጭቄ ልክ አስራ ሁለት ሰዓት ስትሆን የእነሱን ቪዲዮ ሳይ በቃ ሁሉን ነገር እረሳለሁ ማለት ነው። እና ጨሪቃዎቻችን ከእናንተ አልፋችሁ ለእኛም ብዙ ነገር ማስረሻዎቻችን ናችሁ። በሰው ሀገር ላይ ለምንኖር ለሚከፋን እውነቴን ነው የምላችሁ። እና ለመድ ናቸው፣ በጣም ለመድ ናቸው። በጣም ናፈቁን እንዴ፣ ናፍቀውናል። እና ውድ ቤተሰቦቼ ዛሬ መልካም ወሬ እንዳሰማን በጸሎታችሁ በድዋችሁ እንትን በሉ እኔ በጣም ናፍቀውኛል ሰምታችኋል እናፈቁኝ ደግሞ እኮ የሆነ ጓደኛቸው እንኳ ያስታርቃቸዋል እንኳ እንዳትሉ ማለት ነው ሁሉም አንድ አይነት እንትን ውስጥ ናቸው ያሉት ሌላ ቦታም ስትሄዱ እነ ማርክ ጋርም ጸብ ነው እና አብርሃም ጋር ጸብ ነው እነንትና ጋር ስትሄዱ ጸብ ነው እንዳለ ማለት ነው እና ፈጣሪ ሰላማችሁን ይመልስላችሁ ግን በጣም ተናፍቃችኋን ጨሪቃዎቻችን ተመለሱልን በህግ አምላክ ተመልሱልን። በቃ ነገሮቻችሁን ፍቱ። እንደ ህፃን ያድርጋችሁ። መደማመጥ ልመዱ፣ ችግራችሁን መፍታት ልመዱ። የሆነ ችግር ሲፈጠር በቃ በቃ በቃ ተለያየ ምናምን የሚባል ነገር የለም። ችግራችሁን ተነጋግራችሁ መፍታት አለባችሁ። የእኛ የትንሽ ትልቆች ማለት ነው እኛን ትመክሩ እንደዚህ አታድርጉ፣ እንደዚህ ሁኑ እያላችሁናል። እናንተም ደግሞ ስትመከሩ ስሙ። እባካችሁ ባካችሁ የስንት ሺ ሰው ተመልካች እናንተን የሚከታተል እናንተን የሚወድ የእናንተን ደስታ የእናንተን ፍቅር የሚፈልግ ስንት ሺዎች አሉ። ስለዚህ ባካችሁ፣ ጨሪቃዎቻችን በሰላም እንሉልን። በጣም ናፍቃችሁና ተመለሱልን እንዴ።